ይህ ሕያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ህያው ምስክር ሳምንት ቴሌቪዥን ቤታችን እነሆ አሁን ጀምረናል። በዝግጅታችን እንግዲህ የተለያዩ ሰዎች በየጊዜው እየቀረቡ ይገኛሉ። በየመሀሉ ደግሞ አዳዲስ ሰዎች እየመጡ ነው። ምክንያቱም በሚቀረጽበት ጊዜ ወደ ወደ ነው ማደርሰው። ለማንኛውም ተጀምሮ ያልተጨረሰው የወንድማችን አብይ ታደሰ ምስክርነትን በተመለከተ ብዙዎቻችሁ አስተያየት ሰጥታችኋል። ከሀገር ውስጥም ከውጭ ሀገርም ደውላችኋል። ሁላችሁንም እናመሰግናችሁ። ወዳለው ሁለት ክፍሎች አስተላልፈን ነበረ። ለሶስተኛውና ለአራተኛው ክፍል ዛሬ እንደገና በቀጠሯችን መሰረት ውድ ባለቤቱን አይናለም አሸብርን ይዞ በስቱዲዮአችን ተገኝቷል። ወንድማችን አብይ ታደሰ እንደዚሁ እህታችን አይናለም አሸብር እንኳን ወደ ሲኤምኤን ስቱዲዮ በሰላም መጣችሁ። እንግዲህ ባለፈው ምስክርነት ከተላለፈ በኋላ በጣም ብዙ ጊዜ ስለሆነ እሷን ስጠራ የነበረው በጣም ጀግና ሚስት እንደሆነች መረዳት ችለናልና ለብዙ ሰዎች ምሳሌ እንደሆነች ስለተረዳው ነው። እንግዲህ እንድትመጣም ዛሬ ግድ ያልኳት፣ አክብረሽ ስለመጣሽ እግዚአብሔር ይባርክሽ። እንግዲህ ባለፈው ምስክርነት ከተላለፈ በኋላ ሰዎች ጋር ደርሷል። ብዙ ሰዎች ወደ እኛም ደውለዋል። እናንተ ጋርም የነበረው የተመልካቾች የአድማጮች ሁኔታ ምን ይመስል ነበር? ምን ግብረመልስ አገኝ? አመሰግናለሁ ድጋሚ እድል ስለተሰጠኝ። ባለፈው ጊዜ ያው አንዳንድ ነገሮችን ተነጋግረናል። በዛ መካከል ደግሞ የተላለፈውን ምስክርነት ተንተርሶ ብዙ ሰዎች ከምጠብቀው ቁጥር ውጪ ብዙ ሰዎች ደውላችኋል። እግዚአብሔር ደግሞ በዛ ውስጥ ጣልቃ ገብቶ ለእናንተም መልስ እንዲሆን እድል ስለተገኘ እግዚአብሔርን በጣም አመሰግናለሁ። ብዙዎቻችሁ የደወላችሁ ሰዎች በዚህ ችግር ውስጥ የነበራችሁ እንደሆናችሁ ተናግራችኋል። አንዳንዶች ደግሞ በጣም በጭንቀት ውስጥ እንደሆናችሁ፣ አንዳንድ ችግሮች ሊደርሱባችሁ እንደሆነ ነግራችሁን ነበረ። ከኔጋም ረዥም ንግግር ተላልፈናል አስተላልፈናል። በዛ ውስጥ እኔ ያየሁት እኔ ባልጠበቅኩት መንገድ እግዚአብሔር እየሰራ መሆኑን አይቻለሁ። እስቲ እንግዲህ ከተደወለልን ምስክርነቶች ምናልባት ልብ የሚነካ ወይም ወይ መናገር የምትፈልገው ካለ አንድ ሁለት ንገረንና ወደ እህታችን እንሄዳል። እንግዲህ አንዱ በጣም ልቤን የነካው ከብዙዎቹ ልቤን የነካው በጣም ደጋግማ የደወለች አንድ እህት አለች። ከእንግሊዝ ሀገር ነው የደወለችው። እሷ በጣም በሚገርም ሁኔታ በጣም ትልቅ ጭንቀት ውስጥ እንደሆነች ነግራኛለች። ያቺ እህት በጣም ብቻዋን ያለችው በር ዘግታ ያለችው ህመም ጀምሯታል። ነገሩ በጣም አስቸጋሪ እንደሆነም ነግራኛለች። ህይወቷን የሚቀጥል ሁሉ እስከማይመስላት ነግራኛለች። በጣም ግን እዛ ውስጥ ከነገረችኝ አንዱ በጣም የገረመኝ ነገር ጸል ይልኝ አለችኝና በጸሎት አሳልፈናል። ወደ ሰላሳ ደቂቃ አካባቢ በጸሎት አሳልፈናል። ግን በመሃል አንድ ቃል አንስታልኛለች ያቺን ተመላልሰ ስታያት የነበረቻትን ልጅን አስበ እኔንም ልክ እንደዛው እንደዛች ልጅ አስበ እንዳረሳሃት ስራ ሄደ ሮጠ ተመልሰ ቼክ እንደምታደርጋት እንደዛች ልጅ አስበኝ እኔንም እንዳትረሳኝ ይሄን ማስታወሻ አድርግ ብላ ያለችኝ እህት በጣም ልቤ ውስጥ ገብቷልና አረሳዋትም። ወደፊት ደግሞ እግዚአብሔር በሷ ህይወት ለውጥ እንደሚያመጣም ተነጋግረናል። እግዚአብሔርም እንደሚረዳት እርግጠኛ ነኝ። እግዚአብሔርን ደግሞ በዛ ጣልቃ ስለገባላት እግዚአብሔርን አመስግኛለሁ። ከካናዳም የነገርከኝ ነበርና ምናልባት እሱም እምትነግረን ደስ ይለኛል። እሱም ደግሞ በጣም በትልቅ ጭንቀት ውስጥ ሆኖ ነው በዚህ ውስጥ ሆኜ ነው የደወልክልኝና ያ ሀዘን ይሄ አንተ ላይ የደረሰው ሀዘን እኔም ላይ አሁን ደርሷል። በዚህ ሰዓት ነው አሁን ሀዘን ውስጥ ነኝ ያለሁት። ግን እኔ ከሀዘን መውጣት እንደምችል አላሰብኩም። ነገር ግን ለካ ከሀዘንም ወጥቶ ኖርማል የሆነውን ህይወት መኖር ይቻላል። ጭራሽ ለሌሎች ሰዎችም የሚሆን ነገር ከኛ የሚተርፍ ነገር እንዳለ አንተ ህያው ምስክር ስለሆንክልኝ በጣም በጣም በትክክለኛ ሰዓት ነው ይሄን የተናገርከው ብሎ የጠቀመውን ጥቅም ነግሮኛልና፣ እግዚአብሔር ለዛም ወንድም እንደሚደርስለት ለራሱ ህይወት ብቻ ሳይሆን እሱም ሌሎች ተጎድተዋል ብሎ የሚጨነቅላቸው ሰዎች ስላሉ ለእነሱም እንደሚደርስ ሁሉ እግዚአብሔር መልዕክቱ ሁሉ አምጥቶለታል። በጣም ተደስቷል። ያልጠበቅኩት ነው ጭራሽ እኔ ይጽናናለሁ ስል ለሌሎች ለማስብላቸው ሰዎች መልእክት አለኝ ብለህ ትነግረኛለህ፣ ምናም ብሎ በጣም በሚገርም ሁኔታ መልእክቱንም ተቀብሎ እውነት ነው ለእኔ ብቻ ሳይሆን ለሌሎችም እያሰብክን ያልከኝ ነገር ትክክለኛ መልእክት ነው ብሎ ተቀብሎኛል። ማለት በጣም ነው እናመሰግነው። እንግዲህ ተመልካቾቻችን፣ ጌታችን ኢየሱስ ክርስቶስ መስራት ማገዝ የማይችለው ነገር ምንም ነገር የለም። በህይወታችን የሚደርስብን ማናቸው መከራ ቢሆን ከጌታችን በላይ አይደሉም። ስለዚህ እነዚህ ጥንዶች እንግዲህ ለዛ ትልቅ ምሳሌ የሆነው በነሱ የደረሰውን በጽናት በማለፋቸው ለእናንተ መፍትሔ እንደሆነ ይሄው ማየት ችለናል። እግዚአብሔር ይባርካችሁ። ገና እግዚአብሔር ብዙ የሚሰራው ስራ አለ። እህታችን አይናለም ወደ አንቺ ልመጣ ነው እንግዲህ ያው ብዙ ስለ ታሪክሽ ነግሮናል እና ምናልባት ያው ለተመልካቾች ታሪኩን ያላያችሁ ሰዎች ሄዳችሁ ወደኋላ ማየት ትችላላችሁ። ግን ከአንቺ ጋር አሁን ስለተገናኘን እሱ ጌታን ሲቀበል አንቺ በጌታ አልነበርሽም፣ እና ይሄ ጸብ ፈጥሮ እንደነበረ እንደውም እኔን ለመለየት ብለህ ነው ጌታን ያገኘው ብለሽ እንደነበረ ነግሮናልና ከዛ ጀምረን አንዳንድ ነገር ነው። አመሰግናለሁ እድሉን ስላገኘው። በዚህ አጋጣሚ ጌታ ስሙ ይባረክ፣ በነገር ሁሉ እየረዳን እያገዘን እዚህ ያደረሰን ጌታ ስሙ ይባረክ። በዛን ሰዓት እውነት ነው የተናገረው እኔ በጣም ገዳማት በቃ መመነን ሁሉ በምፈልግበት ሰዓት ነበረና በማከርበት ሰዓት ላይ ያንን ነገር ስሰማ የእኔን ነገር ለማበላሸት እንደሆነ አድርጌ ነበር ያሰብኩት። ከነሳሽ አይቀር ምናልባት ይሄን ነገር ማወቅ ያስፈልጋልና ምን እንድፈልገሽ ነው አሁን፣ ብዙ ጊዜ ብዙ በተለያየቶች ይሄንን ያደርጋሉ ወንድሞቹም፣ አንዳንድ ወንድሞች አቃሉኝና ወደ ገዳማ ስትሄጂ እዛ ምን ፈልገሽ ወይም ደግሞ ምንድን በውስጥሽ ተሰምቶ ነው? እዛ ሲሄደሽ ያገጠመሽን ነገር አንዳንድ ነገሮች ብታጫውች እውነት ነው። ያው ነፍሳችን የተራበሽ ናት እና ጽድቅን ፍለጋ ነው በአንድም በሌላም እግዚአብሔርን የምናገኝበት ነፍሳችን በጣም የምትራብበት ነገር ላይ ስለነበረች ጽድቅን ፍለጋ ነው ወደዛ። ይሄን ለምን ምን ምን አይተሽ ነው ሰው ላይ አይተሽ ነው ወይስ ውስጥ የሆነ ነገር ተሰምቶ ነው? ከዛ ቀደም ብሎ ወደ ናዝሬት እያለሁ ከልጅነቴም ጀምሮ ወንጌልን ሰማ ነበር። በሱ እህትም ሆነ በአጎቶቼም በሌላ ቤተሰቦችም ወንጌል ባንድም በሌላም እግዚአብሔር ያደርስልኝ ነበርና ለኔም መዝሙርም እየሰማን ነበር። የሱ ቀደም ብሎ የጠቀሳቸው መዝሙሮች እንሰማ ነበር። እና ነፍሳችን ረሃብ አላት፣ ነፍሴ ረሃብ ነበራት። እና ብዙዎችም በዛ ይመስለኛል ወደዛ የሚሄዱት እና በምንሄድበት ሰዓት ላይ ለነፍሳችን ሚሆን በቂ ነገሮችን ለማግኘት እንጠራለን እና ነፍሴ በጣም በቃ እዛ አካባቢ ትገኛለች ብዬ አስብ ነበር። ነበርና ባንድም በሌላም እዛ ጋር አላገኘዋትም። ቀደም ብሎ ናዝሬት በምመላለስበት ሰዓት ነፍሴ ተረሰረስ ነበረ። ጓደኛ ነበረችኝ እና ጌታን ተቀበልስ ባለችኝ ሰዓት ላይ ጌታን አልተቀበልኩም። ተነሺ ስትለኝ አይ እዚሁ ቁጭ ብዬ ተቀብያለሁ በቃ ብዬ ነው ያሳለፍኩት ያንን ሰዓት ላይ ገዳማት ሲሄድ ግን የበለጠ ረሃብ የጨመረ እንጂ አልቀነሰም። ሄዳችሁም ነበር የምታረጉት? በምንሄድ ሰዓት ላይ ጾም ጸሎት አለ ይጾማል፣ ይጸለያል፣ ቅዳሴ፣ የተለያዩ መንፈሳዊ ግብራዎች ነበሩ እና እዚያ ያንን ነገር እናደርጋለን። በምናደርግበት ጊዜ ወንጌሉን አልነበረም የምንሰማው። ስርዓቱን ቋንቋን አናውቅም በቃ ስርዓት ፈጽመን ነው የምንመለሰው፣ ተርበን ማለት ነው። ያንን ነበር የምናደርገው። እዚህ ስንመጣ ግን ቃሉን መንፈሱን ስለምናገኝ ልዩነት አለው እና ያንን ነበር የማደርገው እና የሆነ ወቅት ላይ ጌታን ለምነው ነበረ። እውነተኛውን መንገድ ምራኝ፣ እውነተኛውን መንገድ አሳየኝ አንዳንዶች ወደዚህ ይጎትቱናል፣ አንዳንድ ወደዛ ይጎትቱናል። እና አንተ ግን የት ጋ ነው የምናገኘው እና ተገኝልኝ ብዬ ጸልይ ነበረ እና ያው ምክንያት አድርጎ እሱን። አህ ስትሰሚ ተበሳጨሽ? ያው ነግሮናል ግን አይ ከባንቺ ሳይደር ሰማነው ስለሆነ ምን ተሰማሽ? እውነት ነው። እዛን ሰዓት ላይ በኔ መስመር እንዲመጣ ነበር የምፈልገው ሁለታችንም ክርር አድርገን በመንፈሳዊ ነገር ያኛው ትክክል ነው ብዬ በዛ ሰዓት ስለማስብ ስለነበረ እሱን ነበር የምፈልገው። እዚህኛው ጋር ደግሞ ጥንፍ ይዤ የነበረበት ሰዓት ነው ብዙ ስለ ጴንጤ ኔጌቲቭ ነገር ምሰማበት ማልፈልገው አይነት ወቅት ላይ ነበርኩ እና ለምንስ፣ መዝሙር ቤት መዝሙር ለምን ትሰማለህ፣ ለምን እንደዚህ ታደርጋለህ? በምልበት ሰዓት ላይ ነበረ እና እሱ ግልጽ አድርጎ እንዲንዴ አድርግ ያለው እንዲንዴ ሲለኝ አይ መለህት ፈልገን ብዬ ወደ ዲሲዥን እንደመጣ ስል ነበረ። ከዛ ነው ወደ ጌታ የመጣሽው? ተመሳሳይ ነው ሀሳቡ። ጥያቄዎች ነበሩብኝ እዛ መሆኜ እንዳልኩት እውነተኛውን መንገድ አሳየኝ እያልኩ ጸልይ ነበረ እና ጥያቄዎቼን ይዤ መጣው ወደ ወንድማችን ወደ ወደ እሱ እንደውም አልሄድኩኝም፣ እሱን ወደ መራቅ ነው የሄድኩት። ግን እኔ ወራሴ ወደ እሱን ወደሚያስተምረው የነበረ አንድ ጥሩ ወንድም ነበር እና እሱን መጠየቅ ጀመርኩኝ። እኔ ጥያቄዎች ያሉኝ አዎ፣ በደንብ አስታውሳቸዋለሁ። ማርያምን በተመለከተ ጠይቃቸው ጥያቄዎች ነበሩ። መላእክቶችን በተመለከተ የምጠይቃቸው የጽድቅን መንገድ እነዛን ጥያቄዎች ከመጽሐፍ ቅዱስ አውጥተ በሰማንያ አህዱ አሳየኝ አለ ነበር እና አውጥቶ በሰማንያ አህዱ ነው አውጥቶ አሳየኝ። በዛን ሰዓት በነበረኝ ዕውቀት ጥያቄዎች የተመለሱ ጥያቄ አለቀብኝ። አሃ ብዙ ሰው አሁን እናንተ አንቺ ትረጅ የነበረው ይሄኛው እኛ የምንይዘው መጽሐፍ ቅዱስ ከእናንተ ወይ ከሰማንያ አንዱ የተለየ መስሎ ይመስላችሁ ነበር ይመስለኛል። አዎ ስታዩ ገረመሽ? አዎ። እኛ ሁልጊዜ መሰማን ያዱ ነው ገልጭ ያላነበውም ስለ ራሴ ብናገር ገልጭ ያላነበውም ግፋቢል መዝሙረ ዳዊቶች ናቸው። በቃላችን እናነበባለን። ታምራቶችን፣ ብዙ ነገሮችን እናደርጋለን። ቆመን ሁሉ ሌሊትም ልናደር እንችላለን። ያንን ክፍሎች እያነበብን ማለት ነው። ግን በዛን ሰዓት ጥያቄዎቼ ልክ ለእሱ አቅርቤው ሲመለስልኝ ነፍሴ ነፍስ ረፍት አገኘች። በቃ ከውስጥ የተሰማኝ ከዛ እንዳለው በስውር እየሄድኩኝ ለነፍስ የምትሆነውን ጥያቄዎች መልስ ፍለጋ ሄድኩኝ። እዛው መልስ የተመለሰ ጌታን ተቀበልኩ። ጌታን ከተቀበልሽ በኋላ አውሮሽ ገዳሚ ሄዱ የነበሩት ቤተሰቦች ከነሱ ጋር የነበረው ተግዳሮት፣ እና ምን አሉሽ? እነሱስ እዛ ጋር ኢሚዲትሊ ነው የቆመው ኮንታክቴ። አዎ ኢሚዲየትሊ ቆመ። ኑራችን ወደዚህ የሆነ ስራ ቦታዎች ላይ በዙሪያዎች አንዳንድ ተጽዕኖቹ ይኖራሉ አንቺም፣ የሚል ደግሞ ብዙ ነገሮች ይመጣሉ። ተመልካች መስማት እዚጋ፣ አጋጠመሽ፣ ተመልካች መስማት አለበት። ለምሳሌ የሱ እናት ነበሩና ጽዋ እንጠጣለን፣ ጽዋ የማርያም ጽዋ ያለንና ቤት ውስጥ እኔ ከነሱ ከሳቸው ወግኝ እነሱ ልቃወም ነበርና የሆነ ሰዓት ላይ እኔም በጌታ መሆን የናወቁና ገና ጅማሮ ላይ ነበርና እንደዚህ እኮ ነው ብዬ ለመናገር በምልበት ሰዓት ላይ እንዴ አንቺ ደሞ የመቻነሽ አንቺም ደሞ ገባሽ እዛው እንደ አይነት ነገሮችን እና ተመሳሳይ ብዙ ነገሮችን ያንቺስ ቤተሰቦች ምን ማለት ነው? የእኔ ቤተሰቦች ብዙም ተጽዕኖ አላደረጉም። እነሱም መንፈሳዊ እንደሆን ብቻ ነው የሚፈልጉት የነበረውና ብዙም ጫና አላደረጉብኝ። ትንሽ እናቴ ናት፣ እሷም ያው ተረዳችኝ በዛን ሰዓት አስረዳኋት። እንደዚህ ነው እንደዚህ ነው ብዬ ነገርኳት። ብዙም አልተቃወመችኝም። በአንቺ ምክንያት ወደ ጌታ የመጣለ ከቤተሰቦችሽ ወይ ከጓደኞችሽ በእኛ ምክንያት ወንድሜ የእኔ ታናሽ ወንድም ታናናሾቼ እህቶቼ ሁለት እህቶቼ አንዱን ባካ አረገ እንጂ አንድም ሌላ ወንድም ነበረን፣ አንዱ ግን ጸንቶ ቆምቷል። ከነቤት ቤተሰቦቹ ጌታን ተቀብለዋል። ቤታችንም የሚያገለግሉ የነበሩ ሰዎችም ጌታን ተቀበለው እንደናል። ጌታ ሰው ትልቅ ነገር ነው። እንግዲህ ወደ አቋራጥ ታሪክ እንምጣና እንግዲህ ስለቤተሰብ በጣም ብዙ ነገር ነግሮናል። እናንተ ሁለታችሁ ጌታችን ካገኛችሁ በኋላ እንግዲህ በጣም ትልቅ ተግዳሮት ነው የመጣባችሁ የተሸከማችሁ ሰው ቀላል አለ። እንኳን እናንተን ለሚሰማው ከባድ ነው። ለሚሰማው ራሱ እንዴት ተሸከሙት ነው የሚባለው። ማለት ቤተሰብ ላለው ሰው፣ ትዳር ላለው ሰው፣ በተለይ ደግሞ አዲስ ገና ተጋቢዎች ናችሁ። በመጀመሪያ ልጃችሁ የደረሰባቸው ነገር ከባድ ነው እና ስለሱ እንደው ትንሽ የሱ የተናገረውን ሰምተሻል። ጨምሪ ነገር ካለ ከዛን ጀምርና ወደ ዛሬ ጥያቄ እንመጣ እንግዲህ በምድር ሳለን በልዩ ልዩ መከራዎች እናልፋለን። እግዚአብሔር ግን ጻድቅ ነው፣ በእኛ ጋር በሚሆነው ነገር እሱ ሊከብርበት ነው እና ብዙ ነው። ከባድ ቀላል አይደለም፣ እጅግ በጣም ከባድ ነው እና ያንዳንዷ ነገር ልብ ተሰብረ ነበር፣ ታስጨንቅም ነበረ። ልምምዱ የለንም እኛ የምናስበው ከጅማሩ መልካም ልጆችን አቅፈን ለወግ ለማድረግ እናደርሳለን። ብዙ ነገሮች እናስባለን። እንደ ማንኛውም ሰው ይሆናል ብለህ ነው የምታስበው። ያሰብከው ነገር እና የመጣው ነገር ያስደነግጣል፣ ልብ ይሰብራል። ግን በዚህ ሁሉ እግዚአብሔር ልብን ይደግፋል እና ትልቋ ልጄ በልክ እንዲህ አይነት ነገር ሲያጋጥማት አስታውሳለሁ። እና ገና ከጅማሮ ጀምሮ ጥቁር አንበሳ በምትተኛ ሰዓት ላይ ሌሊት አንተኛም፣ ቀን አንተኛም። እግሬ ዝሆን የያዘው ነበር የሚመስለው እና በጣም ያብጥ ነበር። እና እጅግ በጣም ህይወትም ሞትም በቃ ሁሉም ድብልቅልቅ ነው የሚለው እና ያስጨንቅ ነበረ። በዚህ ሁሉ ግን እግዚአብሔር አብሮ ነበረ፣ እንጸልይ ነበረ። እግዚአብሔር ደግሞ እጅግ በጣም ደስ በሚል መልኩ ሰዎችን ያስነሳ ነበር። ሰው ትልቅ ሀብት ነው፣ እግዚአብሔር የሚሰጣቸው ከሚሰጠን ሁሉ ነገር ሰውን የመሰለ ነገር የለም። እጅግ በጣም የሚያስደስተኝ ነገር እና ሰዎች ነበሩ በዙሪያችን፣ ወንድሞቻችን፣ እህቶቻችን፣ የስራ ባልደረቦቻችን በብዙ መልኩ ኢኮኖሚካሊ የሚረዳል በጸሎት የሚረዳል፣ እስፔሻሊ ክርስቲያኖች። እኛ ደግሞ በዛን ሰዓት በደንብ የበረታን ክርስቲያኖችም አልነበርንም፣ ገና ጅማሮች ላይ ነበር። መጀመሪያ ብዙ ጊዜ ደግሞ እህቶች የሚፈጠሉት ምንድን ነው ገና ጌታን ካገኙ እንደዚህ አይነት ነገር ሲያገ ነው ጌታ፣ ይሄ በዓለም እንኳን ወይ እንዲህ አይነት ነገር አልደረሰብኝም ብለው የሚናገሯሉ እና እንደዚህ አይነት ነገር እንዳው አልመጣብሽም ያ እንደሱ አልመጣብኝም። በእርግጥ የበለጠ ጌታን መደገፌ ጠቀመኝ አለልኝ። በምንተኛ ሰዓት ላይ ለሊት ሁሉ ሲተኛ አልተኛም ነበር ጌታ ያነቃኝ ነበረ ጸል ያለው አይደለም ለኛ ልጅ ለሌሎቹም ሐኪሞቹ እስኪገርማቸው ድረስ እንጸልይ ነበረ። በሚገባን ቋንቋው ቢሲክስ በሚባል ሙቀት ክፍል ውስጥ ያሉ ሴቶች አሉ፣ እዛው የሚተኙ ሌሊቱን ለብሰን ገብተን አልበን ጡት አልበንም እና ጠባው በልጆቻችን በስሪንጅ በምናምን እና ከዛ ሰዓት ጀምሮ በቃ የኔ ህይወት ሙሉ ለሙሉ ተቀየረ። የኛ ቤት ህይወት በሙሉ ተቀየረ። እና አልቆምም በቃ በሚቆም መልኩ ሳይሆን አንደኛ ልጅ ሁለተኛ ልጅ ሶስተኛ ልጅ እያንዳንዱ ትልልቅ መከራ ይዞ መጣ። ሁለተኛ ልጅ ኦቲዝም፣ ሶስተኛ ልጅ የልብ ኬዝ፣ ሌሎቹም ማለት ነው እና አንዱን ሳናልፈው አንዱ አንዱን ሳናልፈው አንዱ እና ሲደራረብ፣ ሌሊት አንተኛም። ኦቲዝም ስፔሻሊ በጣም አያስተኛም። ትንሹም ልጅ እንደገና የልብ ቀዳዳ አለው ተባለ። ያ ያ ነገር ሲደራረብብን እሱም ስራ ውሎ ቀን ማታ እኔን ሊያግዝ ይንቀሳቀሳል፣ መተኛት አይችልም። እኔም ቀንም ለሊትም ቁጭ ብለን የምናድረው አንዱ ልጅ ሲነሳ አንዱ ልጅ ይቀሰቀሳል። መኝታ የለም፣ ራስን መንከባከብ የለም፣ የራስ ኑሮ የለም። ማለት ፀጉሬን ቁጥርጥር እንደሰራሁት የቆረጥኩባቸው ለሶስት ጊዜዎች አሉ ራሴን መንከባከብ እና ብር ብዬ ልጥፋ ብዬ ሁሉ ያልኩበት ጊዜ አለ። በዚህ ሁሉ ግን ጌታ ሰው ይልክና መንፈሱን ይልክና ያበረታናል። ያቆመናል እንደገና። እና በዚህ ነው ያለፈው። ልባችን ዝም ብሎ አይደለም እግዚአብሔር ስለረዳው እንጂ። በዚህ ሁሉ መከራ ሰው ሲያልፍ በራሱ አይበረታም። ጌታ ግን ሁል ጊዜ አብሮን ነበር። ያሻግራል፣ ያሳልፋል። ይህም አለፈ። ዛሬ ላይ እንደ ታሪክ ስናወራው ቀላል ይመስላል፣ ግን በዛ ውስጥ ማለፊያችን ደግሞ አላማ ነበረው እግዚአብሔር ዛሬ ላይ ዞር ብለን ስናየው፣ ብዙ ምስጋና ለጌታ ብዙ የተደረገለት ብዙ ያመሰግናልና ብዙ ምስጋና ከኛ ፈልጎ ነው ለሌሎችም መጽናናት እንድንሆን ፈልጎ ነው። ይሄን እንደው ነው የተረዳሁት። እና የታሰበ ይባረክ ይመስገን። ከባድ ሸክም ቢሆንም እግዚአብሔር ለብዙ ሰዎች መጽናናት ነው የምትሆነው። እንደዚህ ሆናችሁ አሁንም ራሱ ያላችሁ መንፈስ እኮ የሚገርም። በእውነት እግዚአብሔር ይመስገን። ቀላል ነገር አይደለም አሁን ለኛ፣ ለሚሰማውም ሰው ቀላል ነገር አይደለም። እስቲ ይቀጥልልን። እኔ በቀደም ዕለት ባለፈው ከመሰከርኩ በኋላ ቪዲዮን እንደ አዲስ አይታለች እሷና የተወሰነ ነገር እስኪ ሌው ብላኛለች እና አሁን እንደዚህ ፈገግ እንዳለችው አይደለም። የዛን ቀን እንባዋ ሞልቶ ካጠገቤ ይሄዳለች ማለት ነው። ታሪኩን እንደ አዲስ ሰማሁት ብላኛለች። ድጋሚ ስታነሳው እሷ ከባድ ነው፣ ለእሷ ስሜቱ ከባድ ነው። መቼም ለእናትና ለአባት እኩል ስላልሆነ ማለት ነው። እናት ብዙ ጊዜ ብዙውን ጊዜ ስለምታሳልፍ የመከራውን ሰማንያ ዘጠና ፐርሰንት እሷ ስለሆነ የምጨልጠው በጣም ከባድ ነው አይደል እሱን ድጋሚ ስትሰማው ራሱ በጣም ሪቴት አርወታ እንዲህ ሳያት አይኗን ሁሉ በጣም በልዩ ሁኔታ እንትን አደረገችው አይኗ ውስጥ ባሞላ እንዳዲስ እንደነበረው ጊዜ ሁሉ እንትን አረገች ማለት ነውእና ስሜቱ እንኳን ለሌላ ሰዎች ለሷ ድጋሚ ስትሰማው እሷን ራሱ ረብሽዋታል ማለት ነው ነገር ግን እኔ ሁልጊዜ ጊዜ የምጽናናበት ባለፈው እንደተናገርኩት ለማርያም ስምዖን የተናገረው ቃል፣ ስምዖን ልጁን አቅፎ ኢየሱስ ክርስቶስን በህፃንነቱ አቅፎ እዛ ልክ ሲያገኘው ባርኮት ነበር ያወራው የተናገረ ያንን ነው። ከባረከ በኋላ እኮ ቁጥር ሰላሳ ሦስት ሰላሳ አራት ላይ ያላት ቃል እንደዚህ ነው፣ ባንቺ ህይወት ደግሞ ሰይፍ ያልፋል ብሏታል። ስለዚህ ያንን ስቦ ለዚህ ዘመን ሰው መልእክት ማምጣት በጣም ከባድ ነው። በህይወትህ ሰይፍ ያልፋል። ያንን ከባድ ነገር እሷ እንደጨለጠችው ቆማ ክርስቶስ ኢየሱስ ሲሰቀል ስታየው የተሰማት አይነት ስሜት ከባድ ነው። ስለዚህ እኛም በልጆች ላይ የመጣውን መከራ እንዴት አድርጋ አመጣጥና ያች እህት እንደነገረችት ሁልጊዜ ሳስበው በጣም ይገርመኛል። ስለዚህ እንዳለችው ሁለተኛዋ ልጅ እንደገና ኦቲዝም፣ ኦቲዝም ደግሞ አያስተኛም። ስለዚህ እኔ ኦቲዝሙን ቦሌ ቦሌ ወደ ሩዋንዳ መሄጃ ጋር ሌሎች ሐኪሞች ሁሉ አላውቅ ብለው ጆሮዋ ተደፍኖ ይሆን ጆሮዋ ሳይሰማ ቀርቶ ይሆን ይሉናል። ስለማትናገር ሁለት አመት ሆኗል። እና በጣም ያንን ችግር ሐኪምም ሊያቅልን አልቻለም። የዚች ቶሎ ታወቀ። ሁለተኛዋን ግን ሊያቁል ስፔሻሊስት የሆነ ሐኪም ጥቁር አንበሳም የሚሰሩ ግን በዚህ ጉዳይ ላይ ስፔሻሊስት የሆኑ ሐኪም ጋር ከሁለት ዓመት በኋላ ሄድንና ቀጥረው ነገሩኝ። ለእኔ መጀመሪያ እሷ ቤት ነች ለእኔ ነገሩኝ ማለት ነው ኦቲዝም የሚባል ችግር አለ እና የህይወት ዘመን ላይፍ ሎንግ ነው ብሎ ነገሩ እና ያንን ስሰማ አስታውሳለሁ ከአርባ አምስት ደቂቃ በላይ ምንም መልስ አልመለስኩላቸውም ዝም ብሎም ባይፈሳ ድጋሚ እሷ ልክ ስትወልድ ምን ብላኛለች ታስታውሻለች ቤቴል ሆስፒታል ውስጥ ነው የተገላገለቻት ሁለተኛዋ ልጅ እና ሄደች እና ከሁለት ቀን በኋላ በኦፕሬሽን ስለሆነ የወለደቻት እሷን ፈርተን ሌላ ችግር እንዳይፈጠር ምናምን ብለን ኦፕሬሽን ተወለደች ማለት ነው። የመጀመሪያው ችግር እንዳይፈጠር ከነቃች በኋላ የመጀመሪያ ቃል ያለችኝ ምንድን ነው? አሁን ደስ አለ፣ ጤነኛ ልጅ አገኘን አለችኝ ማለት ነው። እና ጉዱን አላወቀችም፣ እኔም አላወቅኩም፣ ተደሰትኩኝ። አዎ አንድ ጓደኛ ማለት ይሄ ደግሞ ኦቲዝም ካደጉ በኋላ ነው የሚታወቁ፣ እንደ ጤነኛ ልጅ ነው የሚያድጉት እና ልክ ይህን ያወቀ እንዴት እንዳለቀሰ አስታውሳለሁ። መቶ መቶኔ ጋር በጣም መወደው ጓደኛ ነው። በጌታም አይደለም ግን በጣም ነው በቃ ያሳዝነኝ። ግን እግዚአብሔር ተስፋ አሳየኝና ነገርኩት። በዛ ተስፋ ተጽናንቶ ትልቅ ነው ጠበቃ ነው አሁን። እናንተ ስትናገሩ እሱ ነው የእሱ አዘን ነው የተሰማኝና፣ ልክ አሁን ካደጉ በኋላ ወዲያው አይደለም የሚታወቀው እንደ ጤነኛ ልጅ ነው የሚያድጉት፣ አይደለም በኋላ ነው እና ያንን ጊዜ መጀመሪያ ወቅ እሱ የእሱ ስሜት ተናገር አንችስም ከባድ ነበረ። ስማም በጣም ከባድ ነው። ማለት ልምዱ በትልቋ ልጅ ልባችን ስጋት ውስጥ ነበረና ሁለተኛም ለመውለድ በጣም ታግያለ። ቶሎ ላለመውለድ በቃችን እየተንከባከብን እንኖራለን ነበር አላማችን። ጌታ ፈቃዱ ሆነና ሁለተኛ ልጅ መጣች ስትመጣ አስታውሳለሁ ሶስተኛው ልጅ ታወራ ነበር፣ ትናገራለች። አባባ ማማ ትላለች፣ ፊደልስ ትቆጥራለች። ኮምፕሊትሊ ነው ወደኋላ የተመለሰችው እና ቤት ውስጥ ሆንኩ እኔ ስለማያቸው በትልቋ ልጅ ኤክስፒሪየንስ ስላገኘው ነው መሰለኝ እያንዳንዷን እንትን እከታተል ነበር እድገቷን ማለት ልክ የሆነ ሰዓት ላይ አድጋውን ማታውቃቸውን እርሊ ላይ በቃ በደንብ ችላቸዋለች የምላቸውን ነገሮች በሙሉ እየተወች ወደኋላ ስትመለስብኝ፣ እንትን ነው ስንጠራት ፊቷን አትዞርም። አንዳንድ ነገሮችን አየን እና ለሱም ቶሎ ለመንገር ፈራ። አዎ ቅድምም ብያለሁ። ምን ብሏል እሱ? ጤነኛ ልጅ አገኘን አይደል እንኳን ደስ አለ ብያለሁ። አሁን ምን ብዬሽ ልንገር? በጣም ይከብድ ነበር እና ልክ ያንን ነገር ስጠራጠር ጆሮዋን ይታስ እንትን ያልኩት የተጠራጠርኩት ጆሮዋን አሳይ እስቲ ጆሮዋ እንትን ይላል መሰለኝ፣ እስቲ እንሞክር ብለን ብዙ ቦታ ዞርን፣ አልሆነም። አንዲት መካነ ኢየሱስ ኦራኤል አካባቢ ቴራፒ ትልቋን ምትሰጠ ምንታሰራ እህት ነበረች። እና ያቺ እህት ልክ ወስደን እንዲህ ሆነ ምንድን ነው ብለን ስንላት፣ በጣም ነው የደነገጠው። በጌታ በኢየሱስ አይሁንባችሁ አይሁን። ምንድን ነው አልኳት። ምንድን ነው ስላት፣ ስሙንም አናውቀውም ምን እንደሆነ አናውቀውም። እስቲ እንደዚህ እንደዚህ አይነት ቦታ ሂዱና አሳዩዋት። ስሜቷን መቆጣጠር አልቻለችም። አዎ ሂዱና አሳዩዋት አለችን። ስንሄድ እኔ የዛን ሰዓት ደሞ ሁለተኛውን ልጅ ወልጄ ነበርና ቤት በቃ ጤነኛ ልጅ አግኝተናል ብለን ቶሎ ቶሎ ልንወልድ ማለት ነው። ሶስተኛ ልጅ እዛ ስለ እሱ ደሞ እየተጨነቀን ባለበት ሰዓት ነው የልብ ኬዙን ሰምተናል። እሱን ገና ሲወለን ገና ሲወለን የታወቀው ድካም አለው እሱ ብዙ ነገሮች አሉት እና እሱን እየተጨነቀን ነው። እሷ ደግሞ እንደዚህ ስትሆን፣ ልክ እኔ ተኝቻ ያለው እሱ እዛ የተባለበት ቦታ ሂዶ እዛ ሄዶ ሲመለስ በቃ ብዙ ነገሮችን አድርጎላታል። የማይገዙ ነገሮችን በቃ አለኝ የሚለውን በሙሉ ሳንቲም አውጥቶ አዘንጧት፣ ፎቶ አስነስቷት፣ ፊቱ ድብልቅልቅ ብሎ ሌላ ሰው መስሎ መጣ። ጠንካራ ነው የኔ ባል፣ እጅግ በጣም ልነግር አልችልም። ካወቀ በኋላ ማለት ነው፣ ቀድሞም ጠንካራ ነው። እኔ ስጨነቅ እሱ ነው የሚያበረታኝ እሱ ጠንካራ ባይሆንልኝ እኔ አልቆምም ነበር። እግዚአብሔር እሱን አበርትቶት ነው እኔን ያበረታኝ። እውነት እንደ ትክክለኛ አራስ እንደሚባለው ራስ ነው እና ሲመጣ በጣም ሌላ ሰው ሆኗል። እዛ ሊነግረኝ ፈልጎ አልጋው አካባቢ አራስ ነኝ መጣ። አይዞሽ እሺ ይለኛል። አይዞሽ እሺ ደጋግሞ ይለኛል። መክልዬን አየሻት ሳሚያት የተለየ አይነት ባህሪያ አይበታለሁ ማለት ነው። ቀድሜ ጠብቄ ስለነበረ በቃ ምንም የሆነ ነገር እንዳለ ተረዳሁ አ አንተ ለመናገር ፈርተ ማለት ነው እሺ ለማንኛውም እረፍት ሰዓታችን ደርሷል ረፍት አድርገን እሱም እንትት ነገር ለምን እንደፈራ ተመልካቾቻችን የተከታተላችሁ ቴሌቪዥን ቴሌቪዥን ያው ስል ከ ሳምንት ዝግጅታችን ነው ረፍት አድርገን እንመለሳለን ባላችሁ በጥ ይህ ህያው ምስክር ነው